ሰላም ውድ ኦርቶዶክሳውያን፣ ይህንን ቪዲዮ ኮፒሊንክ፣ ሪፖስት፣ ሼር በማድረግ ዲያቆን ቢኒያም ፍሬውን ፈልገን ልናገኝ ይገባል። ሃይማኖታችን ማህተባችን፣ ቀይ መስመራችን ስለሆነ ቀይ መስመራችንን ለመሻገር ቀይ መስመራችንን ለመርገጥ እንዳትሞክሩ። በዚህ ዘመን ያላችሁ የሌላ ቤተ እምነት ሰዎች እናንተም ልትጠነቀቁ፣ እናንተም ስርዓት ልትይዙ ይገባል። እንግዲህ ዲያቆን ቢኒያም ፍሬው በዘመኑ የነበረ በንጽጽር ዙሪያ ላይ ይሰራ የነበረ ጀግና ኦርቶዶክሳዊ እንደነበረና ከዛ በኋላ እንዳሳደዱት ከነ ቤተሰቡ ወደ ጫካ እንደገባና እንደጠፋ ያለበት እንደማይታወቅ እንግዲህ የተለያዩ ቪዲዮ ሼር ሲደረጉ በዚህ በቲክቶክ መንደር እያያችሁ ነው። ብዙ ሰዎችም ሜንሽን አደርጋችሁኛ፣ ፈልገን ልናገኘው ይገባል እኛ ኦርቶዶክሳውያን አለን ከጎንንን ልንለው ይገባል። ልንረዳው፣ ልናግዘው ከጎኑ ልንቆም ይገባል። ስለዚህ በዚህ ዘመን ማሳደድ የሚባለውን ነገር ከአይምሮችሁ አውጡት፣ ከአይምሮችሁ አውጡት። እሺ፣ የሚሳደድላችሁም የለም። የቅርብ ጊዜ ትዝታ ነው ከአንድ ዓመት በፊት ቅበት የሚኖሩ ኦርቶዶክሳውያን እንዳሳደዳችኋቸው ከቀያቸው እንዳፈነቀላችኋቸው ታሪክም የሚረሳው አይደለም። እኛ ኦርቶዶክሳውያን ባለማህተቦችም የምንረሳው ጉዳይ አይደለም። እንደዚህ አይነት ነገር በዚህ ዘመን ልታደርጉ የምትፈልጉ የሌላ ቤተ እምነት ሰዎች ስርዓታችሁን ልትይዙና ልንፈራችሁ ወይም ደግሞ ልንሮጥላችሁ ወይም ቀያችንን ለቀ ልንሸሽላችሁ እንደማንችል ልታውቁት ይገባል። ዲያቆን ቢንያም ፍሬውም ፈልገን እናገኘው። በእውነት ሰሞኑ በጣም ልቤን ከነካኝ ነገር የዚህ መምህር ጉዳይ ነው። ቢኒያም ፍሬው ይባላል። ልክ እንደ እፎይ በነጽር ላይ የሚሰራ ወንድማችን ነበረ። ግን አይዞህ አለንልህ ከጎንንን የሚለው ሰው በማጣቱ እንግዲህ በጫካ ውስጥ ከነ ቤተሰቡ ተሰዶ ይገኛል እና እንግዲህ አስቡት። ሁሉም የመናገር ነጻነት ባለበት ሀገር ላይ ሁሉም እንደፈለገ እየተነሳ በሚናገርበት ሀገር ላይ እንግዲህ ወንድማችን ለእምነቱ ዲፌንድ በማድረጉ ለአምላኩ በመቆሙ አይዞ አለንል የሚለው ሰዎች በማጣቱ እንግዲህ ጫካ ውስጥ ገብቶ ይገኛል እና ይህን ወንድም ከየትም ካለበት ፈልገን ወደ ቦታው እንዲመለስና እውነት ወደ አገልግሎት እንዲመለስ ማድረግ መቻል አለብን። ክርስቲያኖች አንድ ስራ መስራት ካለብን ይህን ነውና፣ እኔ ከዚህ በፊት ከነ ፈጠሩም አላቆም፣ አብዛኞቻችንም አናቆም። ምክንያቱም ማንም ስለ እሱም አላወራም፣ ማንምም አልደገፈውም። እንዴት ብቻውን ይሰደዳል? ለምስ ይሰደዳል? ሁሉም የመናገር ነጻት ባለበት ሀገር ላይ ማንም ማንንም ማሳደድ ስለማይችለው ይህን ወንድማችንን ካለበት ፈልገን ልናግዘው ይገባል። እባካችሁ የሆነ ስራ መስራት ብንችል በጣም ደስ ይለኛል። ጥያቄ ነበረኝ መጠየቅ ይቻላል? ይቻላል። ቁጭ በሉ። መምህር ዲያቆን ቢንያም ከዚህ ለምንድን ነው የምትኖረው? ከዚህ የምኖረው በአንድ ወቅትም ሆነ በተከታታይ እስልምና ሃይማኖት ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም፣ ፍጡር ነው፣ በልቷን፣ ጠጥቷል ሌላም ሌላም የሰው ባህሪ ያለው እንዴት አምላክ ትሉታላችሁ ብለው የስላሴን አንድስነት እና ሶስትነት ጠይቀው ነበረ። በዛን ሰዓት የኢየሱስ ክርስቶስን አምላክነት መጽሐፍ ቅዱስ ይጋጫን ላሉት ቁርአን እንዴት እንደሚጋጭ መጽሐፍ ቅዱስ ግን ተጋጩ ያሉትን እንደማይጋጭ አላህ ማለት አምላክ እንዳልሆነ ነቢዩ መሐመድ የዘጠኝ ዓመት ህፃን አይሻ አመት ባር እንዴት እንደደፈረ እንዲሁ ያው በሲዲ ምላሽ ሰጥቼ ነበረ። በዚያ የተነሳ ያው እንግዲህ ከሁለት ሺህ አንድ ጀምሮ ያው መሰደድ ነው መንገላታት ነው። በየሜዳው ያው ብዙ የግድ የሙከራ ተደረጉብኝ። ቤተሰቦችን ታገቱብኝ። ቤተሰቦችን ተወቁብኝ። ብዛት የተነሳ ምናልባት በእኔ ምክንያት ቤተሰቦች እየተጎዱብኝ ስለሆነ እነሱን ማሸሸት ስለሆነ እነሱ ደግሞ በቅርብ ርቀት መከታተል ስላለብኝ እነሱ አሁን እንግዲህ ስትመጡ በዚህ በታሻይታቸዋቸዋን እንግዲህ ያው እነሱ እየኖርኩ ነው ያለሁት። ወንድማችን ዲያቆን ብንያ በተለይ ለነ ሳዲቅ ለሚባሉ ለሙስሊሞች መርስ ሲሰጥ የነበረ ወንድማችን ነው። በዛ ምክንያት ብዙ መከራንና ፈተናን ተጋፍጦ ለቤተክርስቲያን ራሱን አስቀድሞ ብዙ መከራዎችን ተቀብሏል። ያን መከራ ደግሞ እየባስና እየከፋ ሲመጣ ቤተ ክርስቲያን ከለላ ወይም ደግሞ ልትደብቀው ልትሸፍን፣ ልትከላከልለት ስላልቻለች ይሄ ወንድማችን ስደትን መርጧል። መከራን ለመቀበል ለቤተ ክርስቲያን ብሎ ያደረገው ነገር መከራን እንዲቀበል አድርጎታል። ወደ ኬንያ ሄደዋል። ወደ ኡጋንዳ ሄደዋል። ወደ ተለያየ ቦታ ሄዶ መከራና ስቃይ ተቀብሎ ነው ከነቤተሰቡ የመጣው። ይህ ወንድማችን አሁን ባለበት ያለበትን ቦታ አንነግራችሁም፣ ግን ባለበት አሁን ኢትዮጵያ ነው ያለው፣ ግን ባለበት ቦታ መርዳት እንዳለብን ይሰማናል። ወደ ቀደመው አገልግሎቱ እንዲመጣ ማድረግ አለብን ብለን ተነጋግረናል። ስለዚህ ብዙ ወንድሞች እያገዙት እየረዱት ነው ያሉት። አሁንም እሱን ወንድማችን እንድንረዳ ነው አደራ ምላችሁ ወደ ቀደመው አገልግሎት አሁን ማንም የተነሳ ፕሮቴስታንቱም የሚሳደብበት እስላሙም የፈለገው ነገር የሚናገርበት ዘመን ላይ ስለሆነ ያለ ነው ዛሬም በሽሽት እየኖረ እድሜውን እንዲጨርስ አልፈልግም። በነፃነት ማንኛውም ሃይማኖት ድርጅት እየተነሳ የራሱን አስተምሮ እንደሚያከናውነው ሁሉ ወንድማችንም ነፃነቱ ተጠብቆ በሀገሩ ላይ ለወገኑ ለቤተክርስቲያኑ እንዲያገለግል መክረነዋል፣ ነግረነዋል። አንዳንድ ነገሮች አሉ። ያንን ኃላፊነት መውሰድ የሚባል አንዳንድ ሀሳቦች መጥተዋል። ያንን ለማድረግ አንዳንድ ነገሮች እየተነጋገር ነው። እግዚአብሔር ቢረዳም ብዙ ነገር እንሰራለን ከወንድማችን ከቢኒያም ፍሬው ጋር። ስለዚህ አሁን ልንረዳው ነው። መጀመሪያ አገልግሎት ላይ ከመምጣቱ በፊት ያለበትን ችግር ወይም ካለበት ችግር ልናወጣው ይገባል። ምንድን ነው አሁን የቢኒያም ችግር? የአገልግሎት ችግር ነው። እንዳለ ማገልገል ይችላል። ጸጋው አለው፣ አቅም አለው። በዚህ አጋጣሚ የሰራቸውን ቪዲዮዎች ዩቲዩብ ላይ እየገባቸው ተመልከቱለት። ዩቱብ ላይ እየገባችሁ ተመልከቱለት። ለሙስሊም የማይሆን አስተምህሮ ሲያስተምሩ ለነበሩ መልስ ሰጥቷል። ኢየሱስ ክርስቶስ ነብይ ነው ብለው ለተናገሩት ኢየሱስ ክርስቶስ አምላክ ነው ብሎ የመሰከረ ጀግና ጀግና አገልጋይ ነው። ስለዚህ ይህ ወንድማችን የዛሬ ስምንት ዘጠኝ ዓመት ነው ስደትን መከራን ተቀብሎ የወጣው የደከመው ለቤተ ክርስቲያን። ይህን ወንድማችን እንዴት እንታደገው ነው? እንዴት እንርዳው ነው? እንዴት እናግዘው ነው? በዚያ አጋጣሚ ሁላችሁም ሸርብ እንድታደርጉልኝ አደራ እላለሁ እና